የደብረ ሊባኖስ ገዳም ታሪክ። የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም በኦሮሚያ ክልላዊ መንግስት በሰሜን ሸዋ ዞን አገረ ስብከት ከአዲስ አበባ ወደ ጎንደር ጎጃም መውጫ በ104 ኪሎ ሜትር ርቀት ወደ ምስራቅ አቅጣጫ 45 ኪሎ ሜትር ተገንጥሎ የሚገኝ የአንድነት ገዳም ነው። ገዳሙ በጻዲቁ አቡነ ተክለ ሃይማኖት በ1296 ዓ ም የተቆረቆረ ሲሆን ሰባት መቶ አስር ዓመታትን አስቆጥረዋል። በገዳሙ አስተዳደር ስር ከአቡነ ተክለ ሃይማኖት ቤተ ክርስቲያን በተጨማሪ የቅዱስ አማኑኤል እና የቅዱስ ፊልጶስ አብያተ ክርስቲያናት ይገኛሉ። በገዳሙ ውስጥ የሚጎበኙ የተለያዩ የነገስታት ስጦታዎች፣ ቅዱሳት መጣፍት፣ ንዋይ ቅዱሳት፣ የቅዱሳን አጽም፣ ፈውስ የሚገኝባቸው የጸበል ቦታዎች ይገኛሉ። ደብረ ሊባኖስ ገዳም አምስት ስያሜዎች አሉት። ከእነዚህም ምድረ ግራሪያ ግራሪያ የሚለውን ስያሜ የሰጠችው መቤታችን ቅድስት ድንግል ማርያም እንደሆነች ይነገራል። መቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጋር ወደ ምድረ ግብፅ ስትሰደድ በኢትዮጵያ ውስጥ ከቆየችባቸው ቦታዎች አንዱ ይህ ቅዱስ ቦታ ነው። ለአንድ ሳምንት ቆይታ አድርጋ ቦታውን ስም የቦታውን ስም ምድረ ግራሪያ ስትል ሰይማዋለች። ግራሪያ ማለት ሁሉ ይገርሎቱ ሁሉ ይገዛለታል ማለት ነው አንድም ግራር በቁሙ ለሁሉ ጥላ መሰብሰቢያ እንደሆነ ደብረ ሊባኖስም የሁሉ ጥላ መሰብሰቢያ ነውና ምድረ ግራሪያ ተብሏል። ሌላኛው ደብረ አሰቦ ነው። ደብረ አሰቦ ማለት የዋጋ ተራራ ማለት ሲሆን የሰየመውም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ይነገራል። አባታችን ጻድቁ አቡነ ተክለ ሃይማኖት በዚህ ቅዱስ ስፍራ 29 ዓመታት ከጸለዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶላቸዋል። ቦታውም ደብረ አሰቦ የድካምህ ዋጋ የስምህ መጠሪያ ይሆንልህ በማለት ሰይሞታል። ሌላው ኤላም ነው። ኤላም ማለት በእግዚአብሔር ክብር መገለጫ ማለት ነው። ይህ ቦታ የአባታችን አቡነ ተክለ ሃይማኖት አጽም ለአርባ ዓመታት የቆየበት ቅዱስ ስፍራ ነው። ስያሜውም የአቡነ ዮሐንስ ከተማ የአቡነ ዮሐንስ ከማ ነው። ይህ ከማ የጻድቁ አባታችን አቡነ ተክለ ሃይማኖት የመንፈስ ልጅ ናቸው። ኤላም የበረከት ቦታ የሰላም ሰፈር ነው። የመድኃኔዓለም ቤተክርስቲያን ተሰውሮ ይገኝበታል። ሌላኛው ስያሜ ደብረ ሊባኖስ ነው። ደብረ ሊባኖስ ማለት የሊባኖስ ተራራ ማለት ነው። ጻድቁ አቡነ ሊባኖስ የተባሉ ሮማዊ አባት ለአርባ ዓመታት የጸለዩበት፣ ብዙ ገቢረ ተአምራትን ያደረጉበት፣ ከእግዚአብሔር ጋር የተገናኙበት ነው ትስሌአል ወትስከበር እምነኩሎ አድባራት ወገዳማት እሙን ለሀጉር ከአድባራት እና ገዳማት ትከብራለች፣ ከፍ ከፍም ትላለች፣ ለሀገራትም እናት ትባላለች ሲል አባ ሊባኖስ በጌታ የተወደደና የቅዱሳን ከተማ ደብረ ሊባኖስን በጣም የወዱ ነበር። ይሁን እንጂ ከእግዚአብሔር የታዘዘ መልአክ ይህ ቦታ ከአንተ በኋላ ለሚመጣው ለተክለ ሃይማኖት ነውና አንተ ወደ ትግራይ ሀገር ሂድ፣ እድል ፈንታህ በዚያ ነው አላቸው። እርሳቸውም አርባ ዓመታት የደከሙበትን ለከንቱ ነውን አሉት። ቅዱሳን አጽንቶ በዓት ይወዳሉና ቅዱሳን አጽንቶ በዓት ይወዳሉና፣ መልአኩም ስለ ድካምህ ይህ ቦታ ደብረ ሊባኖስ ይባል እንጂ ደብረ ተክለ ሃይማኖት አይባልም አላቸው። እሳቸውም ፈቃድ ይሁን ብለው ወደ ትግራይ ሀገር ሄዱ። እስከ ዛሬ ድረስ ደብረ ሊባኖስ እየተባለ ይጠራል ስሙ ተስፋ እስከዛሬ ድረስ ደብረ ሊባኖስ እየተባለ ይጠራል። ስመ ተፍሳሶም አላገኘውም። ሌላኛው መጠሪያው ዜጋው ዓመል ነው። ዜጋው ዓመል ማለት የአየር ንብረቱ የተመቸ የሚያስደስት ተስማሚና ለኑሮ የሚመች ማለት ነው። በዚህ ምክንያት ዜጋው ዓመል ተብሏል። ለአዲስ አበባ ቅርብ በመሆኑ የትኛውም ኢትዮጵያዊ የደቢ ጎበኘው መልካም ነው እንላለን። እግዚአብሔር ይስጥልን።